ችግሮች የማይበገር በቀላሉ የማይሰበር አስቸጋሪ ሁኔታዎችን አልፎ ወደ ቀድሞ ሁኔታ መመለስ የሚችል ከጉዳት ወይንም ከችግር በኋላ በፍጥነት ማገገም የሚችል ስነ ልቦናና አቅም ያለው ከፈተናው በላይ የሆነ ሰው ጽኑ ወይንም ጠንካራ ይባላል። ስሜ ቴዎድሮስ ድልነሳ ይባላል። የስነ ልቦና ባለሙያ ነኝ። ከትርጓሜው ስንነሳ ጽኑ፣ ጠንካራ፣ ብርቱ፣ አይበገር የሚሉ ተመሳሳይነት ወይ ተቀራራቢነት ያላቸው ቃላት አሉ እና ግለሰብን ውስጣዊ ጥንካሬ፣ ነገሮችን ተቋቁሞ የማለፍ አቅም፣ በወጀብ ውስጥ የማለፍ አቅም በዛ ውስጥ የመጽናትን ነገር ነው የሚያሳዩት ጽኑ ጠንካራ ስንል። ዓለማችን በዚህኛው ጎራ የመደበቻቸው መልኳን የቀየሩ ህዝቦቿ የአንድ ሀገር ህዝቦች እስኪመስሉ ድረስ ያቀራረቡ በፈተና ድር የተተበተበውን ትናንትናቸውን በጣጥሰው የተሻገሩ ከፈተናዎቻቸው በላይ የሆኑ ጽኑ ህልም ያነገቡ ጠንካራ ሰዎች አሏት። ብዙ ጊዜ የሚመገበውን ምግብ ሊያቀርቡለት ከማይችሉ ቤተሰቦቹ ጋር አድጎ አሁን ላይ ዓለምን የሚያነጋግር የስኬት ማማ ላይ ከደረሰው ከአሊባባው መስራች ጃክማ እስከ የልጅነት የወጣትነት እድሜዋን የምታድርበት ቦታ በማጣቷ እናቷ የምትሰራበት መስሪያ ቤት ጠረጴዛ ላይ መጽሐፍ ተንተርሳ የማይገፉ ሌሊቶችን ያሳለፈች በ14 ዓመቷም የፋብሪካ ተቀጣሪ በመሆን ከባድ ፈተናዎችን ተሻግራ ቤጂንግን የገነባች ሴት ለመባል የበቃችው ዣንሺ ዓለም ህልማቸውን እውን ካደረጉ በርካታ ጽኖዎች ጋር አስተዋውቃል።

ወደ ሀገራችን መለስ ስንልም ህልማቸውን ለማሳካት ከወደቁበት እየተነሱ ራያቸውን ያሳኩ እቅዳቸውን እውን ለማድረግ የሚወዱትን እስኪያጡ የበረቱ ጠንካራ ሰዎችንም እናገኛለን። ህልሙን ለማሳካት እረፍት አልባ ዓመታትን ሳይበገር ካሳለፈው የቆዳ ዲዛይነር ባለሙያው ዘካሪያስ እስጢፋኖስ፣ የልጅነት አቅሙን እያሳደገ መጥቶ ራዩን እውን ለማድረግ የሚወዳቸውን ያጣው የሪቨርስ ኢንጂነሪንግ ባለቤቱ ወጣት በረከት መስፍን እንዲሁም ኑሮን ለማሸነፍ ስደትን መርጦ የታንዛኒያ እስር ቤት የተቀበለው ከዚያም ወደ ሀገሩ ተመልሶ ህልሙን ያሳካውና ለበርካቶች የስራ እድል የፈጠረው የጂቲ ኢንጂነሪንግ ባለቤቱ ግዛቸው ተከተለኝን እንደ አብነት ማንሳት ይቻላል። ስሜ ዘካሪያስ ስጢፋኖስ ይባላል። የቆዳ ስራ ባለሙያ ነኝ። ቦርሳ ነው የምሰራው እና የተማርኩትም በእሱ ነው። ሊዲ ኢንስቲትዩት ሶስት ዓመት ዲፕሎማ አለኝ። በቅጥር ላይ በነበርኩኝ ጊዜ አንድ ማሽን ገዛውኝና ራሴ መስራት ጀመርኩኝ በቤተሰብ ቤት ተቀጥሬ እየሰራው ነው ኦሬዲ። የራሴንም ነገር ስጀምር አልወጣውም፣ ቅጥር ላይ ነበርኩኝ እና ወይ ጠዋት በጠዋት ተነስቼ ይሆናል ኦርደር የማደርገው ወደ ስራ መግባት አለ። ስራ ስትገባ ወይ የማርፈል ነገር እዛው ስራ ቦታ ውዬ ማታ ስወጣ ደግሞ ለሚቀጥለው ስራ እቃ ማቅረብ ይኖርብኛል። ዲዛይኖች የማደርገው ደግሞ እኔ ነኝ። ከገባውኝ በኋላ ማታ ራሱ ቤት እሰራ ነበረ። ማለትም የዛ ጊዜ በጣም ቻሌንጅን ነበረ። የራስ ቢዝነስ ሲሰራ አልጋ በአልጋ አይደለም፣ አይደለም ከትንሽ ስትጀምር ትልቅ ደረጃም ስደርስ ሁሉ ነገር አንተን ይፈልጋል ማለት የአንተን ጥንካሬ ይፈልጋል። እና በእንደዛ ሁኔታ ቀጠልኩኝ። ከዛም በኋላ ጥሩ እንቅስቃሴ እያደረግን ያለ ነው። እዚህ ማለት ነው። አሁንም ብዙ ልጆች አሉ። ፕሮዳክሽናችንም እንደ ድሮ አይደለም። ሱቆቻችን የሚረከቡት ሱቆች ሰፍተዋል። ለእነሱ ማስረከብ ምን ማለት አሁን ደግሞ ከዚህ የተሻለ እየሰራን ያለ ነው። በረከት መስፍን እባላለሁ። ሪቨርስ ኢንጂነሪንግ የሚባል ድርጅት አቋቁመን እየሰራ እንገኛለን። ተማሪ የሆኜ ዲሽ ሰራ ነበር ኤሌክትሮኒክስ ጥገና ሰራ ነበር አንዳንድ የፈርኒቸር ስራዎችንም ጨምሮ የሰራ ነበር። እነዚህ ከትምህርት ባሻገር ትምህርት የተማርኩ የምሰራቸው ስራዎች ናቸው። እነዚህ ነው እያሳደኩ እያሳደኩ ወደ ሀይር ኮሚሽን ክላስ ስገባ ደግሞ የኮሌጅ ትምህርቴን ስከታተል የግድ ፈቃድ አውጥጄ ብሰራ ውጤታማ ሆናለሁ የሚል ነገር ተነሳ። ያንን ሳስብ ደግሞ የግድ መደራጀት አለ። ስትደራጅ መንግስት የተሻለ ትኩረት ይሰጣል የሚል ነገር ስላለ እንደዛ አሰብን። ከዛ ተደራጀን። እስከዛ ድረስ በጣም ብዙ ዋጋ ከፈልን፣ ገንዘብ በጣም ጥረት አለን። እንደሚታወቀው የኛ ቤተሰብ የመምህር ቤተሰቦች ስለሆነ ብዙ የፈለግነውን ነገር ማግኘት አንችልም። ባይጎልብንም ግን ኤክስትራ ነገር አናገኝምና፣ ገንዘብ ኖሮን እንደ ድርጅት ብንከፍት ማሽን ብንገዛ ጥሩ ቦታ እንደርስ ነበር። ግን ያንን ለማካካስ የግድ ተደራጀን፣ ከመንግስት ለማግኘት ተዘዋዋሪ ፈንድ ለማግኘት ና ከዛ በኋላ ዋጋ መክፈል ጀመርኩ። ገንዘብ ፕሮቫይድ የሚያደርግ ሰው የለም እዚህ የግድ አንድ ነገር ላይ መወሰን ነበረብኝ ና በጠቅላይ ሚኒስትር ተሸልሜ ስመጣ ያኔ ሃይስኩል እያለው በጣም አባቴ ደስተኛ ስለነበር እሱ ሀገር መሪ እንዲ ካረገኔማ ብሎ ሸለመኝና እንግዲህ የመጨረሻ ላስት ዲሲዥን ምንድን ወደ ቢዝነሱ መግባት ወደዚህ እየሰራው ለመታየት ወይም ማሽኑን ይዤ ለመገኘት ገንዘብ ያስፈልገኝ ነበር። ያ ገንዘብ ደግሞ ሶርስ ከመንግስት መሆን አልቻለም። የተዘዋዋሪ ፈንድ የሚባለውን የወጣት ፈንድ ከማይክሮ ከባንኮች እኝን እድሎች ማግኘት አልቻልንም። ምክንያቱም አንድ ዲፖዚት ያደረግነው ገንዘብ የለንም። እንደ ማህበርም ጠንካራ አልነበር ነው በገንዘብ እና ገበያውን ሚያመጣልን አካል አልነበረም፣ ያን አምኖ የሚሰጠን እና ያንን ለማሸነፍ የግድ ዋጋ ከፈልኩ። ትልቅ ፕሮጀክት አገኘው እና እንዴት እንስራ? ናሙና እንዴት ላሳይ? ፕሮቶታይፕ እንዴት ላሳይ? በጣም ተቸገርኩ። ትንሽ ብር ነው ሀያ ሺህ ብር ምናምን ከሰው ስር፣ በምን አቅሜ እንዴት አድርጌ ልመልስ? እንቅልፍ አልተኛም ነበር። ዲዛይን፣ አንዳንድ ኮምፒውተር ላይ ነው የምሰራው እና ስኬች ያደኩትን በወረቀት ላይ ወደ ኮምፒውተር ላይ ለማሳረፍ አምስት ደቂቃ አስር ደቂቃ የማይፈጅብኝን ቀናት ይፈጅብኛል። ሀሳብ ገንዘብ ኢንካሽ ገንዘብ ማምጣት ስላለብኝ፣ ስለዚህ ብድሮችን ሞክራለው። አይሆንም። ልማት ባንክ ኦፖርቹኒቲ ሲፈጥር አሁንም ወደዛ ሄዳለው። ላለው አይሆንም። ቶሎ የሚሆን ነገር የለም። አንተ በምትሄደው ስፒድ ይዘጋጅልህ። ሞተር ነበረችኝ የለ ሞተር ብዙ ጊዜ እንደ መነሻ ስጠቀም ቀለል ስለምትለ ዋጋዋ ነበረችኝ እና እሷ ሞተር በጣም ወዳት አለው ለስራት ምቸኛለች። መላለስባት አለው። ለሶስት ሁሉ ተጭነን እንሄድባት አለን እንደ ሰርቪስ እና አንዳንድ አምሽተን ሶስት ሰዓት ስንወጣ ብዙ የትራፊክ ጭንቅንቅ ስለማይ ነው፣ ተጭነን እሄዳለን ለሶስት። እችን ሞተር ያሸጠኝ ፕሮጀክት ጀመርኩና ያ ሰው ደግሞ ገንዘቡን የሚለቅልኝ ያ ኮንትራክተር ገንዘቡን የሚለቅልኝ የሰራውበትን ሳስረክበው ለማስረከም ደግሞ የግድ አርባ ሺ ብር ያስፈልገኛል። ድረ ንቼ ጨርሼ ያን ዲዛይን ለማስረከም ሜታል አርት ነው ግሪሎች ናቸው እና ያንን ጨርሼ ገንዘብ እንዲሰጠኝ ማለት ነው። ከዛ ውጭ እሱ እንደማይከፍላ ነገረኝ። ሞተሯን እየወደድኳት በእግራችን እየሄድን ሸጥኳት። ግዛቸው ጊዜያቸው ተከተለኝ ይባላለሁ። የጂቲ ኢንጂነሪንግ ባለቤት ነኝ። እኔ በወጣትነቴ ብዙ ውጣ ወረዶችን አይቻለሁ። እስከ ታንዛኒያ ድረስ እኔ ስደት ሄጄ ነበረ። ምክንያቱም በታንዛኒያ በኩል ነው የሄድኩት። ሳውዝ አፍሪካ ለመሄድ ነበረ፣ አልተሳካም። ታንዛኒያ ስንሄድ ያው ከስደተኞች በስደት መልኩ ነው የሄድ ነው። ክልክል ነው። ያው በህገ ወጥ መልኩ መንገድ ነው የሄድ ነው። ወደ ቀጥታ ወደ ስደተኛ ካምፕ ነው የገባነው፣ ወደ እስር ቤት። ከዚያ ያው ከትንሽ ጊዜ በኋላ ተመልሰን ወጣን። ከዚያ ስንወጣ ግን ወደዚህ ተመልሰን ወደ ኢትዮጵያ ማለት ነው ወደዚህ ስንመለስ የግል ስራ የራሴን ስራ መፍጠር አለብኝ። አሁንም ደግሞ ስደት ሄጄ ያን መጀመሪያ የሆነውን ስቃይ ማየት አልፈለግኩም። ምክንያቱም እንደምናየው አይደለም ረሃብ አለ፣ ጥማ አለ፣ ሞት አለ፣ ብዙ ነገሮች ናቸው ያሉት። ብዙ ጣውረዶች ስለነበሩ ዓላማዬ በቃ እዚሁ ሀገር ውስጥ ባለኝ ሙያ ሰርቼ ራሴን መቀየርና መለወጥም አሰብኩኝ ከዚያ መጣሁኝ ና ሆሳና የምትባል ከተማ ላይ፣ ደቡብ ውስጥ ሆሳና ላይ ስራ ጀመርኩኝ። ስራ ስጀምር፣ እቃ የለም፣ እቃ ከአዲስ አበባ ነው የምትወስደው፣ ሰራተኛ ከአዲስ አበባ ነው የምትወስደው፣ ቤት ተከራይት ነው የምትኖረው። ይህም ሁሉ ነገር ለማሳለፍ በጣም ብዙ ጣውረድም ነበረ። ስራችን እየጨመረ በሚሄድ ሰዓት፣ የእቃም ብዙ ያስፈልገናል፣ ሰራተኛንም ያስፈልገናል። ያንን ተቋቁመን ማለፍ ስላልቻል አዲስ አበባ መጥቼ ተከራየሁኝ። እዚ ያለውን ሁሉ ለሙ ትቼ እዚህ ገባሁ። በጣም ተፈተን፣ በስንት ጥረት ነው የቤት ኪራይ ያገኘ ነው አንገታችን ካስገባን በኋላ ግን አካባቢ ላይ ያሉ ቦታዎችን ማወቅ ጀመር። ከሰው ጋር ስትግባባ ያው አማራጮችንም ትጠቀማለ። ትንሽዬ ግቢ ነበረች መጀመሪያ እንደመጣ የተከራየነ። ከዚያ ሰፊ ግቢ ተከራየን። የሰው ኃይል መጨመር ጀመር። የምንረከባቸውን ተሽከርካሪዎች መጨመር ጀመር። ወደቅ፣ ተነሳ፣ እንደገና ደጋግሞ መውደቅ ጅምሩ ነው ማለት ይቻላል። አሁን እስካሁኑ ጠውረዶችን ችግሮችን ያሳልፍበት ሰዓት ነው። ከዚህ በኋላ ደግሞ በዘመናዊ የመስሪያ ቦታ ላይ ራሳችንን አደራጅተን የሰው ኃይልም ደግሞ ከሚገባው በላይ ጨምረን ስራችንን እንደሚሰራ ተስፋ እናደርጋለን። ፈተናህን የምታልፍበት ያንተ ጥንካሬ ነው። እኔ ምንም አይመስለኝም ነበር፣ መራብ አለ፣ መጠማት አለ፣ ችግር። እነዚህ ነገሮች ለእኔ ምንም አይደለም፣ ምክንያቱም ዓላማ ያሰብኩበት ቦታ ላይ እንደምደርስ ውስጤ ስለሚያውቀው ያን ነገር እየሰራው ረግጬ ማለት ነው የሚፈልገው የነበረው ከሞላ ጎደል አሁን እዚህ ደረጃ ደርሰናል። ከዚህ በኋላ ደግሞ የሚጠብቀን ከፍተኛ ለሀገርም ለወገንም ተስፋ የሚሆን ነገር ይዘን እንቀርባለን ብዬ ተስፋ ደርግ ወደቅኩኝ፣ አትበል ምንድን ነው መውደቅ? ተነሳ እንደገና። አደጋ መውደቅ ከዛሬ ሶስት ዓመት በፊት ከነበረው በጣም ብዙ ልዩነት አለው። በፕሮዳክሽን ደረጃ ራሱ አሁን ድሮኛ በቀን አራት ቦርሳ አምስት ቦርሳ የምናመርተው ሆኖ ኦልሞት እስከ 30 ቦርሳ እስከ 25 ቦርሳ ሁሉም የምናመርትበት ጊዜ አለ። ፕሮዳክሽን ደግሞ በጣም ሲበዛ እስከ አርባም ድረስ የምንደርስበት ሰው አለ። ሰው ጨምረን አዳርም እንሰራለን። በካፒታልም ደረጃ ማሽኖች ተጨምረዋል። ማቴሪያል ከድሮ በተሻለ ሁኔታ በመግዛት ስራው እንዳይቋረጥ ሰርኩሌቱን ጠብቆ እንዲጓዝ ጥረት እያደረግን ነው። አሁን በጣም አሪፍ ደረጃ ላይ ነው ያለ። አሁን ላይ ከበረታ ያንን በሰፊው መስራት የምትፈልገውን ስራ ላይ ስትደርስ የብርታተ ሽልማት ነው ማለት ነው። ማለትም የምታስቀምጠው ታርጌት አለ። እዛ ላይ ለመድረስ ደግሞ የአሁኑ ብርታተ ሽልማት ይሆናል ማለት ነው። ያልተፈተነ ሰውን አይደለም የሚገልጹት። ተፈትኖ ግን በፈተና የጸና በፈተና ይበረታ ሰውን ነው የሚያሳዩት። ስሜ ዶክተር ማቴዎስ ገና ይባላል። ዩኒቨርሲቲ አስተማሪ እንደገና የጥናት ባለሙያ ነኝ። የጠንካራ ሰው መለኪያ የተለያዩ ነገሮች መናገር እንችላ በአካላዊ ጥንካሬ የአእምሮ፣ ስሜት፣ ሞራል ጥንካሬን ሁሉ የሚያካትት ነው። ከአእምሮ ጥንካሬ ጋር በተያያዘ አንድ ሰው ከውድቀት ወይም ከችግር እንዴት አድርጎ መውጣት እንደሚችል ሊያሳይ የሚችል ነገር ነው። ለምሳሌ ትኩረት የሚከፋፈሉ ነገሮች ቢኖሩም ለረጅም ጊዜ ግቦችን ቁርጠኛ በሆነ ሁኔታ ማከናወን የሚችል ሰው ያ ጠንካራ የአይምሮ ጠንካራ ነው ብለን ልንል እንችላለን። ሊያደርጋቸው የሚችሉ ነገሮችን ሲያደርግ አይምሮውን በመግዛት የሚያከናውን ሰው የአይምሮ ጥንካሬ ወይም የመቋቋም ችሎታ አለው ብለን ማለት እንችላለን። በእንግሊዘኛው ሞር ጽኑ የሚለው ጽናትን የሚተካው ምናልባት ሪዚሊየንት ፐርሲስተንት የሚሉ ቃላት ሊኖር ይችላል። በተለይ ሪዚሊየንስ እንደ ስነ ልቦና አንድ ውቅር ሳይኮሎጂካል ኮንስትራክት ተደርጎ ይታያል። ሰዎችን ጽኑ የሚያደርጋቸው ምንድን ነው? አንዱን ሰው ከሌላው ጽናቱ፣ ብርታቱ ውስጣዊ ጥንካሬው በምን ይለያል የሚለው ነገር ልዩነቱን ለማየት ይቻላል ማለት ነው። እና እንዴት እንለካዋለን? ጽናትን ውስጣዊ ጥንካሬን ከተባለ ያው ሁኔታዎች ሲያጋጥሙ፣ ፈተናዎች ሲያጋጥሙ ሳያቋርጥ መትጋት፣ ሳያቋርጥ በርትቶ ማለፍን ያሳያል ማለት ነው። አስከፊ ነገሮች ቢኖሩም ከባድ ነገሮች ቢኖሩም በዛ ውስጥ የሚኖርን ጥንካሬ ያሳያል። ተኝቶ ከማሳለፍ መስራቱ የሚበልጥበት ከሆነ ያ የሚሰራበት ደግሞ ሊያሳካው የሚፈልገው ግቡ በግልጽ የሚታየው ከሆነ ህልም ካለው ያንን ነገር ዋጋ የሚሰጠው ከሆነ ዛሬ ቢወድቅም ቢንሸራተትም ያላሰበው ነገር ቢከሰትም ነገ ደግሞ ከወደቀበት ራሱን አራግፎ አቧራውን አድራግፎ ጭቃውን አድራግፎ ድጋሜ ተነስቶ ይጓዛል ማለት ነው። እና ያ ጉዞ ሊበልጥብን ይገባል፣ ዋጋ ልንሰጠው ይገባል። ከምንም በፊት ሰባት ጊዜ ብትወድቅ ሰባቴ ተነሳ እንደሚሉ አባቶች፣ በፈተና የማይበገሩ ጽኑ ሰዎች ትናንትን አሻግረው ያዩትን ህልማቸውን ዛሬ እየኖሩት ነው።